ስጋ እንደማልፈልግ ነግረዋለሁ። እኔ ለትዳር እንደማልሆነ ነግረዋለሁ እኔ ለትዳር እንደማልሆነው ነግረዋለሁ። ነገሮች መጀመሪያ ነው በማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው እኔ ሌላ ምንም የደበቅኩ ነገር የሚያል ነገር ነገር ምንም ትርጉም ስለሌለው ነው። ቻለችውን ጌታ የእውነት ይመስላችኋል? እኮ አንዳንድ ሰዎች ማለት ነው። በፍጹም እኔ አላምናትም። ሆነ ለመናገር ሀይሚ እንደዚህ ታደርጋለች ብዬ አላምንም። ከመቼ ቀለበት አድርጋ ከመቼ እናንተ እንዴት ነው የምታስቡ ግን እውነት ይመስላችኋል ግን ብሩኬ በጣም ነው የተናደደ ጌታ እውነት በጣም ነው የተናደደ ማለት ነው ብሽቅ ነው ያለው ስለዚህ ሂጂና ይቅርታ ጠይቂ ልጁ በሰው ህይወት ላይ እኮ ነው የቀለርሽ እያለሽ እያለ ነበረ ብሩኬ ማለት ነው እሷ ደግሞ እኔ ለምን ስለሆነ ነው እሱን ይቅርታ የሚጠይቀው ወይን እኔ ይቅርታ መጠየቅ አለበት ወይን አንተን ይቅርታ መጠየቅ አለበት እያለች ነበረች ሀይሚ ማለት ነው እና እንደሰማችሁት በጣም ይገርማል ሰላም ሰላም ጤና ይስጠልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው የኔ ውዶች የኔ ምርጣ ምርጦች ብያችኋለሁ። እንግዲህ እንደምታውቁት ሀይሚ ትላንትና የቀሩበት ምክንያት ተናግራ ነበረች። እንግዲህ ልጁም የው ስራ ላይ ስለነበረ ሁለቱም ብሩኬን ብቻ ማግኘት አልፈለኩም ነበር፣ ሁለቱም ነበር የፈለግኩ። እሱም ደግሞ አልተመቸውም ስራ ላይ ሆኖ ሳንሰራ ይቀራል አለችው። እንግዲህ ዛሬም እሱም አልመጣም። ብሩኬና ሀይሚ ብቻ ናቸው የመጡ ማለት ነው። እና ብሩኬ እዚያ እውነቱን እየተናገረው ማለት ነው። እውነት ለመናገር ይሄ ነገር በነገራችን ላይ አንዳንድ ሰዎች እውነት እንዳይመስላችሁ ሀይሚ እየሰራችሁ ያለችው ድራማ ነው። በቃ ድራማ በሉ በቃ። እንዴ ከመቼ ነው ቀለበት የምታደርጉ? ሀይሚ ማለት ነው የፈለገ ነገር ቢኖር ማለት ነው ጎደኞቹ መጠገቤ ቢኖሩም ባይኖሩም፣ እንዴት ነው ለሱ ሰውን አላሳፍሩም ብዬ ነው ለሱ ብዬ ቀለበት ያደረግኩ፣ ቢኖሩም ባይኖሩም። ወጣት ታዳ ማትፈልግ ሰው ከሆነ ለምን ቀለበቱን ትቀበላለች? እስኪ እናንተ ስታስቡ፣ እስኪ ፍረዱ ይሄ ማይሆን ነገር ነው ብዬ ነው ማስቡ ስጀመር። ሀይሚ በፍጹም እንደዚህ አታደርግም፣ የምር አታደርግም። ብሩኬ ደግሞ ስሬስ ነው እዚህ ጋር እየተናገር ያለው ማለት ነው። እና በሰው ህይወት አትቃልጂ፣ የሰው ህይወት ቀልድ አይደለም። ስለዚህ ጊዜ ለምን፣ ይሄ ሁሉ ጊዜ ለምን አቃልጠልሽብኝ? ለምን እስከ ዛሬ ደበቅሽኝ? ያለ ነበር ብሩኬ ማለት ነው እና ብሩኬ ደግሞ እውነት መስሎ ይመስለኛል፣ ግን ይሄ ነገር እውነት አይመስለኝ። ነገሩ የው ሀይሚና ልጁ ናቸው መሰለኝ እየሰሩ ያሉ። ብሩኬ እዚህ ጋር ምንም የሚያቅጉድ የለም እና ሀይሚና ልጁ ጋ ነው ችግሩ ያለው ማለት ነው እና ሁለቱም ተነጋግሮ ስራ እየሰሩ ነው ብዬ ነው ማምኖ። ሀይሚ በፍጹም ቀለበት ከየት አምጥታ ከመቼ ታውቃ ገና አምስት ወር አልሞላ፣ ነው አምስት ወር ነው ምናምን እንዴ፣ ከብሩኬ ጋ ነበረች እንግዲህ፣ እስከ ዛሬ ሲሰራ ነበረች። ብሩኬና ሀይሚ አንድ ላይ መስራት ከጀመሩ ስንት ወር ነው እና አንድ ዓመት ሞሉ እኮ አንድ ዓመት ሞሉ። ብሩኬና ሀይሚ ተገናኝቶ በቃ ቪዲዮ መስራት ከጀመሩ አንድ ዓመት ሞሉ ማለት ነው እና አስባቸዋል ብሩኬ ጋር እየሰራችው እያለች ከሌላ ሰው ጋር እንዴት ትሰራለች? እንዴት ከሌላ ሰው ደግሞ ቀለበቱን ትቀበላለች? እናንተ ስታስቡ ማለት ነው። ማይሆን ነገር ነው። ብሩኬ ደግሞ እስከ ዛሬ ለምን ደበቅሽን? ለምን ምስጥርን ደብቀኛለሽ? ተደባብቀ እናቃልን? ግልጽ ግልጽ አደለም ስናወር እየነበረ እስከ ዛሬ የደበቅሽን ብዙ ነገር ይኖራል። አሁንም እያላት ነበር። እየጠራጠራት ነው ብሩኬ ማለት ነው እና በፍጹም አይኔ እንደዚህ እንደማታደርግ እርግጠኛ ነኝ። ያው ስራ እየሰሩ ነው ይስሩ። ያው የአዲስ አበባ ኑሮ ታውቃላችሁ፣ ይከብዳል። በአሁኑ ሰዓት ላይ በቤት ግራ ስንት ነገር አለ። አንዳንድ ነገሮች ይጠቅሙላችኋል ብዬ አምናለሁ። ስለዚህ ይሄ ነገር ደግሞ የእውነት እንዳይመስላችሁ ለማለት ፈልጌ ነው። ቤተሰብ ሀይን እየሰራችሁ ያለው ስራና ስራ ብቻ ነው። በፍጹም ሀይ ደግሞ እንደዚህ የምታደርግ ልጅ አይደለችም። ከብሩኬ ውጪ ወደ ውጪ ከመቼ ቀለበቱ እኔ እንጃ። ይህ ነገር እኔ አላምኑም። እናንተ ልታምኑ ትችላለችሁ፣ ግን እኔ በፍጹም አላምኑም። የምር አላምኑም ከመቼም ከመቼን ቀለበት አድርጋ ከመቼ እጇ ላይ ምንም ነገር እኮ አናየም። እንዲ፣ እናንተ እንዴት አስባቸው ነው ተመልካች? ከእውነት ይመስላችኋል? እኔ ግን መቼም አላምንም አላምንም። ይህ ብሩክም እዚህ ጋር አሳምናለች፣ ግን ብሩክ ሁሉ እስከ ዛሬ ተፈጥሮ እንዴት ደበቅሽን? እኔ ልጁን አልፈለግኩም፣ ማይሆን ሰው ጋር መሆን አልፈልግም፤ እና ማይሆንልሽ ሰው ከሆነ እንዴት ቀለበቱ ልታደርግ እንዴት እንደዚህ ልታደርግ ቻልሹ? ብሎ ብሩክ ደግሞ በጣም ተናዷል። ለመናገር ማለት ነው እና ብቻ ከባድ ነው። ቤተሰብ ከባድ ነው ትላላቸው። ነገሩ ብቻ እኔ አላቅም። ሀይሚ ነፍሴሽ አይማርም። የምር እውነት ከሆነም ይገርማል። ግን ያው ካሜራ ጀርባ ብዙ ነገር እኔ እንጃ አላቅም፣ ብቻ ቤተሰብ ከካሜራ ጀርባ ብዙ ነገር ይኖር ይችላል። የው ቪዲዮም ወጣ አለ ያልሽ ነበር። ግን እናንተ እውነት ይመስላችኋል? ሀይሚ እንደምታወራው እውነት አይመስለኝም። ሆኖ ስራ ነው ብዬ አምናለሁ፣ ወይም ፓብሪኬ ቤት። ነገ ተመልሶ ይመጣሉ፣ ነገሩ ይፋ ይወጣል ብዬ አስባለሁ። ፕራንክም ካላችሁ ፕራንክ ነው ብላችሁ ብትናገሩ ጥሩ ነው ብዬ አምናለሁ። ሀይሚ ባ